ሰላም ሰላም፣ ጤና ይስጥልኝ፣ እንደናችሁ ጊዞ ማነሽ ዩቱብ ተከታታዮች፣ እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። ዛሬ የሰራተኛዋን አደይ ድራማ ይዘን መጥተናል። አብረን ምን ቆቄ ይሆናል እንደምትወዱት ተስፋ አደርጋለሁ። በጣም አጓጊ ድራማ ላይ ነበረ። አሁንም አብረን እንቆያለን ወደ ቪዲዮ ከመሄዳችን በፊት ከታች ያለችው የድብል ምልክት ሁለቴ በመጫን ወይም ሁለቴ በማጥቆር ሰብስክራይብ ላይክ ሼር ሰፖርት ኮመንት አስተያየት መጻፍ ስላላቸው ወደ ቪዲዮ ጀምረን እጄ ባላቋረጣቸው ሌላ ነገር ይፈጠራል ለሁሉም ዋጋቸው መስጠት አለብኝ በአንቺ ስራት የሚባል ነገር አልፈጠረብሽም እንዴ ከአንተ ቁመት አንጻር መለሎ ናት አንቺ ደግሞ ምን ልትሰሪ መጣሽ ለልጄ ሁሉም ነገር እንዳሰብሽ አይደለም። በቃ ፊትሽን ነበር ማቃጠል ብቻ። ከሊዶ ጋር ስንደንስ ሌላ ነገር አስበሽ አይደለም? ምንም አላሰብኩም። ምን ነው ቆንጆ አይደለሽ እያልከኝ ነው? እየመልክ ከሆነ አዎ። ፊትም ፍቅር ይዛ ትንሿ ሰይጣን፣ እንግዲህ ፍቅር እዚህ ጋር በጣም እየተሰቀሰቀች እያለቀሰች ነው። እንግዲህ በጣም አቤት፣ ግን ፍቅር እኮ በጣም በጣም በጣም ጅግ ሲበዛ በጣም ተንኮለኛ ናት፣ በእውነት ለመናገር እና አንዳንዴ የዘራችሁት ነው የምታጭዱት የሚባለው እውነት ነው። እና ፍቅር ብዙ ማለት ብዙ ሰው የራቃት ነው ራሷ በራሷ ራሷ አታፈቅረውም። ራሷን በራሷ ብታፈቅረው ኖሮ እንደዚህ አታደርግም ነበር። ጥሩ ሰው ለመሆን መሞከር ነበረባት ማለት ነው። እና እንግዲህ መድኃኒቱን ይዛለች ልትቅመው ይሁን ወይም ምን እንደምታደርገው አብረን የምናየው ይሆናል። እውነት ለመናገር እኔ ከሞትኩ በኋላ እንዲሁም ለምን እንደዚህ ያደርጋለሁ? እኔ ከሞት በኋላ እራሳቸው ሁሉም አለማቸውን ይቀጫሉ። ሁሉም ሁሉንም ዋጋቸውን መስጠት አለብኝ እያለች እየሳተች ነው ማለት ነው። እንግዲህ በእውነት ትፈቅም ሁላችሁም ዋጋቸውን ታገኛላችሁ እያለች መድኃኒቱን ብትናድርገው ተነስታ ትሄዳለች ማለት ነው። ተነስታ እንግዲህ የምትሄደው ወደ አደይ ክፍል ነው የሚሆነው እዚህ ጋ እንግዲህ ነዴቭ ዴቭ በድጋሚ አመሰግናለሁ። ፍጹም ያልጠበቁትን ነገር ነው ያደረግኸው። አመሰግናለሁ። አደይ ግን ምንም ደስ ያለሻ አትመስል። አረ ደስ ብሎኛል። አሁን ልቤም እረፍ ብሎኛል። እናቴም ብርሃንም ደና ናቸው። የላ ደውሎሌ ነበር። አንዳንድ ነገሮችን ልታግዘኝ አድለይን አደይ የላክሌ ብሎኝ ነበር ግን አደይ እንደምታያት ናት፣ እጇ ተጎድቷል። ኢንፌክሽን ቺች የት ኤላጋ በዛውም ታወራላችሁ ሄጂ አደይ መሄድ ስለማትችል ነው እንጂ እሷ ትሄድ ነበር። ብትሄድም የው እጇ እንዳየሽ ነው። ምንም ትሰራ ትሰራም። ብዬሽ ይቅርታ ዲቪ። ኤላጋ መሄድ አልፈልግም ይሻላል። ግን እኮ አደራ ብሎ ነበር በቃ ይህን የሚያክል ማ የእሱ ጉዳይ የሚያስጨንቀ ከሆነ እንሄዳለን። እሻው በዛውም እንደውም ታወራላችሁ። አደይን ላወራ ትፈልጋለሁ። ምንድን ነው የምታወራኝ? በቃ ችግር የለውም ደቤ፣ እኔ ብቻዬን መሄዴ ደግሞ እኮ ችግር የለውም። ኤላጋ ነው የምትሄጂው፣ የማታውቂያው ሰው አይደለም አይደል? በዛውም አንዳንድ ነገሮችን ታወራላችሁ። ይህንና ኤላ ምንም ነገር የምናወራው ነገር የለንም፣ በፍጹም ጨርሰናል። ሊሊ የላ እኮ በጣም ነው የሚወድሽ እንዴት ነው ይሄን የመሰለ ፍቅር በአንድ ባዶ የምታደርጉት? እስቲ ዴቭ ይሄን አድርግና፣ ይሄን አስተካክይ በላይ። እስቲ እናንተም ብትሆኑ በእኔና በእናንተ ቦታ ብትሆናችሁ ምንድን ነው እንደምታረጉ አስቡ። ምን ነበር የምታረጉት? እኔ ምንም ልልሽ አልችልም፣ ግራ ነው የገባኝ። ብዙም ስለ ፍቅር ህይወት አልገባም። ይሄ ነው ልልሽ አለመቻለ። በጣም ይቅርታል። እሺ ዴቪድ፣ እሺ ዴቪድ። አንተ በሌላ ቦታ ብትሆን አደይን ትታት ሄዳለህ። የኛና የእናንተ እኮ የተለያየ ነው። እኔ አደይን ብቻ ነው ማፈቅራት። ለአንድ ሰዓት እንኳን ተለይቼ መኖር አልችልም። አደይን ማፈቀረች። አንተም አባትህ ሌላ ሴት አምጥቶ አግባብ ትልሽ ትላለህ። ሌላ ሌላ መፍረድ ሳይሆን ከአባቱ ጋር ተናጋግሬ አደይ አደይ የአባቴ ምርጫ እንድትሆን እፈልጋለሁ። አየህ ኤላ ይሄን ማረግ ከበደው፣ እና ለሊ የተወሻ አይመስለኝም። ገና እያሰበበት ነው። አመንሽም አላመንሽም፣ ከኤላ አንድ የተረዳሁት ነገር አለ። ኤላ በድጋሚ ተቶሽ ሊሄድ አይችልም። የወልሽ ለሁሉም ነገር ምክንያት አለው። ቸኩለሽ አትወስኝ አለ። እሱ እኮ ማንም የለኝም ብቸኛ ነኝ። ይህን ሁሉ ያወቀ ብቸኛ ነኝ ነበር። አሁንማ እድሜ ሌለ አንቺንም፣ አሁን በቃ ለሄድ ሁሉንም ነገር ለፈጣሪ መተው ነው። መሸ እንጂማ እኛ በምን አቅማችን። አዎ፣ አዎ። እኛ ምን ሄደብ ትንሽ አንቆይም። ፍቅር ቤት ውስጥ ብቻ ነው የሆነ ነገር ፈልጋ ብታጣ እኔ መቋቋም ያቅተኛል። ረሳሽው እንዴ ዴቪ? አይደል? ረሳሽው እንዴ ዴቪ ኮ ማወራሽ ነገር አለ እያለች ነው አዎ የማወራሽ ነገር አለብኝ ብዬሽ ነበር። ይላተን ማለት ነው። እንግዲህ ውዶች ይሄ የሚገርማችሁ ነገር በጣም ገራሚ ላይ ነው። ወጪ ለዚህ ቪዲዮ አዲስ ከሆናችሁ በድጋሚ ሰብስክራይብ ማድረግ እንዳትረሱ። ከታች ያለች አንዴ ደውል ምልክት ሁለት በመጫን ሴቭ አድርጉ። አስተያየት ኮመንት ጻፉ። ቆይ አንቺ ልጅ ስርዓት የሚባል ነገር የለሽም እንዴ? እንግዲህ ዳይቪ ፕሮካት አድርገው ገባችሁና ጉንጩን ሳም በቃ። እሷ ለማን ነው የምትቀጨው? እሷ ጭንቅላቷን የሚያስበውን ብቻ ነው የምታደርገው። በሰው መመርከራት ሄደም ዛሬ ደግሞ ለምን ፈልገሽ መጣሽ? ይኸውልሽ ልልዬ ደህና ናት። እሷማ ምን ትሆናለች? እዛው አደጋ ነገር እየበሉ ነው ሊዱ አደጋ ሌሌን ታያን ከባከቢያት ረኔ ምን ሆም አይመቸኝም። ዴቪስ እሺ፣ ያቺ ፍቅርሽ ፍቅር ግን ዝም ብል ምን ሆና ዝም እንዳለሽ አላውቅም እኔን ማለት፣ ማለት እንደ ወንድምሽ ቶጅኝል በጣም ምወደህ ስለዚህ፣ እኔ ምወደውን ምወዳቸውን ሰዎች ወዳጅልኝ። ደግሞ ከሌሊ ጋር ስላልተገባባሽ ነው። ሌሊ በጣም ምን ተወጫት እባክሽ፣ አንድ ውለታ ዋይልኝ፣ ሌሊን ተንከባከበልኝ። የማላደርገውን ነገር አጠይቀኝ። በቃ እርሳት፣ ለምለም ትታሄዳለች። አሁን እዚህ ጋር ያለሁት እኔ ነኝ። አይለዱ ስላኔና ስላንቺ ምን እናውራ። አንቺ እኮ ከመዝፈን ውጭ ምንም ቁም ነገር የሌለች ነው ይለይ እሷን ባላቃት ኖሮ እኔና አንቺ ቁጭ ብለን ባላወራን ነበር። ሴት የምትባል ፍጥረት ቀና ብዬሽ አላቅም ነበረ። ሊሊ ናት፣ ከጎኔ ናት፣ ሰው እንድለመድ ያደረገች። ሊሊም በጣም ምንወዳት ከብቸኝነት ያወጣችኝ ልጅ ናት። ለእኔ ልዩ የሆነች ናት። በቃ ይበቃኛል። ከዚህ በኋላ ስለሱ አታውራለኝ። አይደሉም ሶስቱም ወጣውን ቅላዴ እዚህ እንድትመጣ አልነግርሻትም። ብትመጣ ምቀማ ታነሳለህ። ምን ነው ምን ሆነች? ያቺን ፍቅር የፈላ ውሃ ደፍታባት ነዋ። ፍቅር አብዳለች እንዴ መሆና ነው። በዚህ አይነትማ ሌሌና የሆነ ነገር ታደርግብኛለች። አሁንም አተንኮሏ ተነቅቶባታል። ለማንም አይሰማትም።

እየሮጠች እየሮጠች፣ አሁን ፈርተው ማለት ነው። ዳይመንት ፈርተው ሄደች ማለት ነው። ያገደኛን ብላ ማለት ነው። ዝሩ ዝሩ። ሊሊ፣ በቃ አንቺ መሄድ ትችያለሽ። እኔና አደይ የምናወራው ስላለ ትንሽ እንቆያለን። እኔ መሄድ ምንም አልሰደድም። ሂጂና እራስ ጨርሰሽ ስለተመለስሽ። እሺ፣ በቃ እኔ ልሄድ። ዴቪድ፣ በጣም አመሰግናለሁ። ብለው ተነስታ ትሄዳለች ማለት ነው። እንግዲህ በጣም እንግዲህ አደይን አሁን ምን የሚፈጠር ይመስልሻል? ምን ይፈጠራል? እሷም ላይ ነው፣ ናፍቃለች፣ እሷም ናፍቋል። አውርቶ ይመለሳሉ። ምን ይፈጠራል ብለህ ታስባለህ? እስቲ ስትመለስ ምናየው ይሆናል። አሁን ግን ስላንቺ እናውራ። ስላንተና ስለኔ ምን የሚወራ ነገር አለ? የሆነ ጥያቄ ልጠይቅሽ? እሽ፣ ጠይቀኝ። ምንድን ነው እኔ በጣም ነው መወዱሽ ነገር ግን አንቺ እንደዛ ብለሽ አታውቂም። ትወጅኛለሽ? ምን አይነት ጥያቄ ነው የምጠይቀኝ? እንዴት አንተን የሚጠላው እንዳለ። ቀጥታው ነው የጠየቅኩሽ፣ ተቀጣቀው መልሽልኝ። ትወጅኛለሽ ወይስ አትወጅኝም? አረ ተው ዴቪድ፣ ሰው እንዳይሰማህ። አንተ ቆይ ምንድን ነው በቃ ተ ቆይ፣ አንዴ አዲ። ዴቪድ፣ ወዳሃለሁ። ከምንሽ ላይ ቀንሳል። ዋናው በቃል ሳይሆን በተግባር ነው ያኔ እስተግበሮች እኔ እና ያኔ ሳት ጠየቀኝ እንዴት እንደምወደፍ። አንተ እኮ በጣም አሳቢ ነህ። እሱን አውቃለሁ። አውርተን ከጨረስን እንሄድ እንዴ መቻ አወረን ገና ደቪ ይቅርታ ይቅርታ። ምን ያደርግልኛል አይደል? ካሁን ካሁን አልፈልግም ካሁን አሁን እሻለች እያልኩ በጉጉት እየጠበኩሽ እኮ ነው አደይ። እኔ እየተጎደውብሽ ነው። ይቅርታ ያልኩህ ለሱ ነው። የውሸት ለማስመሰል እሱ ውሸት ነው። ለምን ውሸት ይሆናል? አደይ እኔ ሁሌም ካጠገብሽ እቆምልሽ፣ ሁሌም በሚያስፈልግሽ ሰዓት ካጠገብሽ። አደይ እኔ ከአንቺ መራቅ አልፈልግም። ዴቪ፣ አንተ ለእኔ ሁሉ ነገር የሆነ እኔ እንደዛ ማድረግ ይገባኝ ነበር፣ ግን ማድረግ የምችል አይመስለኝም። መኖር አልፈልግም። አንተ ጥሩ ወንድሜ ነህ።

ተጨማሪ ጊዜ ልጠብቅሽ፣ ቆይ። እንዳትወሰኙ ያደረገች ነገር ምንድን ነው? የእናቴ ጉዳይ ብርሃኔ። ብቻ አንተን ልትረዳ ማትችላቸው ብዙ ነገሩ በዙሪ ውስጥ እሽ ብዬ አንተን በስቃይ ውስጥ መጨመር አልፈልግም። እና በርጎትን እሽ ስትሉ ለምን ስኔ ከበደሽ? በርጎትን ምሽ ያልኩት ፍቅሬ ስትናገር አፋን ለማስያዝ ብዬ ነው እንደዚህ ያልኩት። እኔ ግን እንደ እንደ ባርኮት ከማንም ሴት ጋር ጥዬ አለ ነው የፈለገችው ሴት ብትመጣ አንቺ ብቻ ነሽ፣ እኔ ብቸኛዋ ሴት። በዚህ ነገር ደግሞ አሳብ አይግባሽ። አይደ አትጎዳ እኔ ችግር የጠብ እየከበበኝ ሰው ነኝ። ጠብቅሻለሁ። እስተመች ደ ተዋክ ፍቅር እኮ ታፈቅርሃለች። ልቤን አትስበሪ፣ አደይ። ብዙ አትቆይ፣ ተሎ ወስኝና ነገርኝ።

አንቺ ከደረግሽ ደረግሽ፣ ግን ባይነሳና ባይደነስ አሪፍ ነበረ። አንዳንድ ወንዶች ይሸወዳሉ። አሁን እኔ ዳንሱን የት ነው የማመጣው? ወገቤን ያዘኝ ብላ ትለዋለች ማለት ነው። አሁን ፍቅረኛ ሞች ሚደን ውስጥ እንዳስ ነው የገመደንስ ተግቤ ነው። የዛሬ ቪዲዮችን ይሄን ይመስል ነበረ። እንደወደዳችሁት ባለሙሉ ተስፋ ነው። በቀጣይ ቪዲዮ በድጋሚ ባሪፍ ቪዲዮ ውስጥ እንመጣ ድረስ ይህን ቻናል ቤተሰብ ያልሆናችሁ ከታች ያለችውን የደወል ምልክት ሁለቴ በማጭቆር ሰብስክራይብ፣ ላይክ፣ ሰፖርት፣ አስተያየት ኮመንት መጻፍ ትችላላችሁ ማለት ነው። ወዳችኋለሁ፣ አከብራችኋለሁ። በቀጣይ በጥሩ ቪዲዮ እንመለሳለን። መልካም ጊዜ ሆነላችሁ። ባይ ባይ ኤቨሪባዲ አይ ላቭ ዩ ሶ ማች።